ሰላም ጤና ይስጥልን ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምፅ ነው የዕለቱ መረጃ ይዤላችሁ የምቀርበው እኔ ቃልኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው ከመረጃዎቹ ጋር አብራችሁን ቆዩ በቅድሚያም አርዕስተ ዜና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘ ሪዲምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት መፍታት መቻላቸውን አስታወቁ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በጋምቤላ እና መቶ አካባቢ ክልል ታላቁ ተልእኮ በሚል ርዕስ ስልጠና ተሰጠ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪ ዲምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለማግባባት መፍታት መቻላቸውን አስታወቁ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪ ዲምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት ላለፈው አንድ አመት ጉዳዩን በርቅ ለመጨረስ ሲሰሩና ሁለቱንም አካላት ሲያነጋግሩ በተጨማሪም ሰነዶችን ሲፈትሹና ከካውንስሉ የስራ ኃላፊዎች ጋር ሲመካከሩ መቆየታቸውን ያስታወቁ ሲሆን ከአንድ ዓመት ጥረት በኋላ በዛሬው ዕለት ማለትም መስከረም 21 2018 ዓም የሁለቱንም አካላት መሪዎች እንዲሁም የኢትዮጵያ ወንጌላማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደርጀ የካውንስሉ ጽፈት ቤት ኃላፊ መጋቢ ዶክተር ጌትነት ለማ በተገኙበት በእርቅ ልዩነቱ ለመፍታት መስማማታቸውን አስታውቀዋል። ሁለቱም አካላት በእርቅ ለመጨረስ በተስማሙበት መሰረት እግዚአብሔርንም አገልግሎቱንም ስለበደሉ ንስሐ በእግዚአብሔርና በኮሚሽኑ አባላት ፊት ገብተዋል። የቤተ ክርስቲያኒቱ አገልግሎት ከዚህ በኋላ ስትመሰረት መሰረት በነበራት ስያሜ ማለትም ዘሪዲምድ ክርስቲያን ቸርች ኦፍ ጋድና አሰራር መሰረት በአንድ ፈቃድ ወጥ በሆነ አሰራር ለመስራት ተስማምተዋል። ንብረትንና ሌሎች አስተዳደራዊ ጉዳዮችን በሚመለከት በካውንስሉ ጽህፈት ቤት እገዛና ምክር መሰረት የሀገራችን ሕግና የቤተ እምነቱን መተዳደሪያ ደንብ ታሳቢ ባደረገ ሁኔታ በመግባባት ፍጻሜ እንደሚያገኝም ተገልጿል። መረጃውን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና እርቅ ኮሚሽን አገኝ ነው። ድፍርስ ጅረቶች የተሰኘው በመጋቢ ሰለሞን አበቤ የተጻፈው መጽሐፍ ተመረቀ። ባልደረባችን ቤተለይም ደረጀ ተጨማሪ አላት። ደሆችና የቤተ ክርስቲያን ድርሻ ምን መምሰል አለበት የሚለውን ከእውነተኛ ታሪክ በመነሳት የሚተርከው እና አብያተ ክርስቲያናት በድሆች ዙሪያ ምን እየሰሩ እንደሆነ ይሞግታል የተባለው ድፍርስ ጅረቶች የተሰኘው መጽሐፍ ባሎት አማኖዊ ህብረት በድምቀት ተመርቋል። በምረቃ መርሃ ግብሩ ላይ የአብያተ ክርስቲያናት መሪዎች፣ የጸሐፊ ወዳጆችና ቤተሰቦች እንዲሁም መጽሐፍ ወዳጆች የተገኙ ሲሆን ጸሐፊው መጋቢ ሰለሞን የእኔን የደካማውን ሳይሆን የጌታ ኢየሱስን ምስል በመመልከት ድሆችን ልናስብ ይገባል ብለዋል። ድሆችን ማስታወስ የበጎ አድራጎት ስራ ብቻ ሳይሆን የመኖር ህይወት ጭምር ተመራማሪ እንደሆነ መጋቢ ሰለሞን አንስተዋል። መጋቢ ሰለሞን አክለው መጽሐፉ ታትሙና ተመርቆ ለንባብ እንዲበቃ ከጎኑ ለነበሩ በሙሉ አመስግነውን ለቀጣይ ሌሎች ስራዎች እንደሚዘጋጁ ገልጸዋል። አንጋፋው ገጣሚ ታገል ሳይፈ ከሀያ ዓመት በፊት የተመለከተውን ደህንነት የገለጸበትን ስንኝ ለታዳሚ ያናርሰዋል። እግዚአብሔር ንጹሀን ፈጥሯል፣ ነገር ግን ሆዎች በሙሉ ደፍርሰው ምን ይሻለናል ሲሉ የጠየቁት ደግሞ ጋሽ ንጉሴ ቡልቻ ናቸው። የመጽሐፉን አጭር ምልከታ ያቀረቡት ጋሽ ንጉሴ ቡልቻ ሁላችንም እየራሳችን አካባቢ የሚገኘውን ድፍርስ ኩሬ እናክመው ሲሉ መክረዋል። መጽሐፉ በአጠቃላይ ዶዎችን ማሰብ እንደሚገባ ቤተ ክርስቲያንም ድርሻዋ ከፍ ያለ እና ኃላፊነትን እንድትወጣ አብዝቶ የሚጠይቅ ሲሆን በቅድሚያ ዶዎችን ራሱ እናውቃቻለን ወይ ብሎም ይሞግታል። ለመሆኑ ደዎች መኖሪያቸው ከወዴት ናቸው ሲልም የጠየቀ ሲሆን ለጋስነታችንን ለማሳየት ምን ማድረግ ይገባናል ሲልም ይመክራል። የመጽሐፉ ጸሐፊ መጋቢ ሰለሞን አበበ ከዚህ ቀደም የትሩፋት ናፍቆት፣ የደነበረው በቅሎ፣ የተቆረሱ ነብሶች እና የዱባ ጥጋብ የተሰኘው መጽሐፍትን ለቤተ ክርስቲያን ማበርከቱ ይታወሳል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በጋምቤላና መቶ አካባቢ ክልል ታላቁ ተልዕኮ በሚል ርዕስ ስልጠና ተሰጠ። መስከረም 20 እና 21 2018 ዓመተ ምህረት በታላቁ ተልእኮ ላይ ያተኮረ ስልጠና ሲካሄድ ከ300 በላይ የሚሆኑ አገልጋዮችና የቤተክርስቲያን መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት ፓስተር ቀበና ዱጋሳ የእንኳን ደና መጣችሁ መልእክታቸውን በማቅረብ የስልጠናውን አላማም ገልጸዋል። በዘማሪ አዲሱ ዋዩማ ዝማሬ ቀርቦ ጉባኤው በመዝሙር እግዚአብሔርን አምልኳል። በመቀጠልም ፓስተር ፍስሐ ተስፋዬ ታላቁ ተልእኮ በሚል ርዕስ ስልጠናውን የሰጡ ሲሆን በስልጠናው ላይ የተሳተፉ አገልጋዮች ጌታ መልካም ጊዜ እንደሰጣቸው ለአዘጋጆች ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በመሰረተ ክርስቶስ ቤተክርስቲያን አዘጋጅነት የሰላም እሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሄደ። ባልደረባችን በተለይም ደረጃ ተጨማሪ ያላት ኖ ለዘላቂ ሰላም እንማከር በሚል መራ ሀሳብ በመሰረተ ክርስቶስ ቤተክርስቲያን የሰላም ግንባታ መምሪያ የተዘጋጀው የሰላም እሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሂደዋል። በውይይቱ በደቡብ ኢትዮጵያ ክልል የኮንሶ ገረዱላ፣ ኤሎና፣ ቡርጂ ዞኖች ከፍተኛ የመንግስት የስራ ኃላፊዎች እና ባለድርሻ አካላት ተገኝተዋል። በስፍራው የተገኙት የመሰረተ ክርስቶስ ቤተክርስቲያን ሊቀመንበር ዶክተር ሰይፈ ወዳጀ ቤተክርስቲያኗ ከሰባ ዓመት በላይ በተለያዩ ዘርፎች የህብረተሰብን ተጠቃሚነት የሚያረጋግጡ ስራዎችን ስትሰራ መቆየቷን ጠቁመው በሀገራችን ሰላምን ለማጽናት ተግታ እየሰራች ትገኛለች ብለዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር የጸጥታ ዘርፍ የአማካሪ አቶ መንግስቱ በጉባኤ መክፈቻ ባስተላለፉት መልእክት ክልሉ የሰላም የመቻቻልና ና የአብሮነት ተምሳሌት መሆኑን ተናግረዋል። ከመንግስት ባሻገር የሃይማኖት ተቋማት በክልሉ የሰላም ሲ ግንባታ ዙሪያ የማህበረሰብን ግንዛቤ በማዳበር የጸጥታን ስራ እያ ገዙ እንደሚገኙ ገልጸው የመሰረተ ክርስቶስ ቤተ ክርስቲያን በዚህ ረገድ እያደረገች ስላለው አስተዋጽኦ አመስግነዋል። ችግሮችን በጥናት በመለየት ዘላቂ ሰላም ለመፍጠር በሚደረገው ርብርብ የሃይማኖት ተቋማትና የአገር ሽማግሌዎች ሚና ከጊዜ ወደ ጊዜ እየጎለበተ መገኘቱን የአራቱ ዞኖች ከፍተኛ የመንግስት የስራ ኃላፊዎች በመልእክታቸው አስገንዝበዋል። ለሰላም ግንባታና ልማት ለሚተጉ አካላት የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ጠቁመዋል። ቤተ ክርስቲያኗ ችግሮችን ለመፍታትና ሰላምን ለማጽናት በሚያግዙ ጥናታዊ ምክር ሀሳቦች ለመነሻነት የተዘጋጀው ሰነድ ቀርቦ ውይይት ተካሂዷል። መረጃው የመሰረተ ክርስቶስ ቤተ ክርስቲያን ነው። ውድ ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ከውጭ ወደ ያዝነው አንድ መረጃ ስናልፍ፣ ስመጥሩ ሰባኪ ቮዲ ባውካም በድንገተኛ ህመም አማካኝነት ከዚህ ዓለም ድካም አረፉ። ባልደረባችን አማኑኤል ዴብሶ ጨማሪ ያለው ዶክተር ቮዲ ባውካም የተከበሩ የስነ መለኮት መምህር፣ ሰባኪና ጸሐፊ እንደሆኑ የሚነገርላቸው ሲሆን የዛሬ ሳምንት ነበር በ56 ዓመታቸው ከዚህ ዓለም በሞት የተለዩት ይፋዊ በሆነው ኢንስታግራም አካውንታቸው አማካኝነት ይፋ በተደረገው ዜና ላይ የተወደደው ወንድማችን ወደ ሕያዋን ሀገር ገብቷል የሚል መልእክት የተለጠፈ ሲሆን ባውካም ያላቸውን ጥልቅ እምነትና ለክርስቶስ ያሳዩትን የህይወት ዘመን ትጋት በመልእክቱ ላይ ተካተዋል። ዶክተር ባውካም ከዚህ በፊት ከባድ የሚባሉ ህመሞችን ያስተናገዱ ሲሆን በልባቸው ላይ በደረሰባቸው ከፍተኛ ህመም አማካኝነትም በ2021 የልብ ቀዶ ጥገና ለማድረግ ተገደው ነበር። ምንም እንኳን ያለፉበት ህመም ከባድ ቢሆንም ከቀዶ ጥገና በኋላም በነበራቸው ጊዜ በመስበክና በመጽሐፍ ብዙዎችን ሲያበረታቱ የቆዩ አገልጋይ ነበሩ። ሞታቸው በዓለም አቀፍ ደረጃ በአገልግሎታቸው በሚያውቋቸው ሰዎች ልብ ውስጥ አዘን የፈጠረ ሲሆን ከባለቤታቸውና ከልጆቻቸው ጎን ለመቆመም ጥሪ እየተደረገ ይገኛል። መረጃውን ከክሮስዋክ ያገኘነው። ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃው ጋር አብሮ ቆይታ ሳረግ የነበርኩት እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነበረ። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ